ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ፋይዳ ለኢትዮጵያ አምስት ኪሎ ሜትር የጎዳና ላይ ሩጫ በአዲስ አበባ ተካሄደ። ሩጫው በፋይዳ ጥቅሞች ዙሪያ ግንዛቤ ለመፍጠር ከፍተኛ አስተዋጽኦ እንዳለው ተገልጿል። ፋይዳ ለኢትዮጵያ የአምስት ኪሎ ሜትር የጎዳና ላይ ሩጫ በአዲስ አበባ ሲካሄድ ከ25 ሺህ በላይ የከተማዋ ነዋሪዎች ተሳትፈዋል። የአዲስ አበባ ምክትል ከንቲባ ጃንጥራር አባይ ባስጀምሩት መርሃ ግብሩ በፋይዳ ምዝገባ ላይ ያለውን የህብረተሰብ ግንዛቤ ለማሳደግ ዓላማ ያደረገ ነበር። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየው በፋይዳ ጥቅም ዙሪያ ግንዛቤ ለመፍጠር ይህ የጎዳና ሩጫ ከፍተኛ አስተዋጽኦ አለው ብለዋል። ግንዛቤውን ስንፈጥር አንደኛ ያልተመዘገበው ህብረተሰብ እንዲመዘገብ፣ ጠቀሜታውን እንዲረዳ የሀገሪቱ ቀጣ የዲጂታል እርምጃ ከእንደነዚህ አይነት ስርዓቶች ውጪ እንደማይሆን አውቆ የራሱንም ጭምር ተጠቃሚነት ለማረጋገጥ የመታወቅ መብቱም ለማጎናጸፍ እንዲቻል ግንዛቤውን እንዲያገኝ ለማድረግ ነው። ያልተመዘገበ ብቻ ሳይሆን የተመዘገበውም ሰው አንዳንድ ቦታ ላይ በቂ ግንዛቤ አይኖረውም እና አስገዳጅ ስለሆነ አንዳንድ አገልግሎት ላይ ብቻ እንዲመዘገብ ሳይሆን ለሱ የሚሰጠውን ጥቅም ለመታወቁ ከየትኛውም አይነት የመንግስት አገልግሎት ለማግኘት ምን ያክል ጠቀሜታ እንዳለው የሚያረጋግጥበት መሆኑን ማሳወቅ ነው። ዲጂታል ኢትዮጵያን ለመገንባት ፋይዳ ከፍተኛ አስተዋጽኦ እንዳለው የተገለጸ ሲሆን አሰራርን ከማዘመን እና የተቀላጠፈ አገልግሎት ከመስጠት አንጻር ሚናው የላቀ ነው ተብሏል። የአዲስ አበባችንን ገጽታ ግንባታ ከተለያዩ ይሄ ከትራንዛክሽን ጋር የተገናኙ ነቶን ዛስዋን ማለት ይሄ በተለያየ መታወቂያ ሰዎች የተጠቀሙ የተለያዩ ማታለች ምናምን የሚፈጸሙ ነገሮችን በማስቀረት ነገር ላይ ትልቅ ሚናን የሚጫወትና ስርዓትን በማስፈን ነገር ላይ ሚናው ከፍተኛ ነው የሚለውን ነገር ነው አስተያየት ለመስጠት የምፈለገው። ከበፊቱ ጋር ሲነጻጸር በጣም ጥሩ የሆነ ግንዛቤና መነቃቃት አለ። ሰው ስለ ዲጂታል ያለው እውቀት እየጨመረ መጥቷል። ፋይዳንም ተጠቃሚ ተጠቃሚ እየሆነ ስለሆነ ግን ደግሞ የዲጂታል እውቀቱ ገና ነው ማለት ነው። ስለዚህ እንደዚህ አይነት ኩነቶችን ስናዘጋጅ ያ የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ፋይዳ ለኢትዮጵያ የጎዳና ላይ ሩጫ መደረጉ በዲጂታል ብሔራዊ መታወቂያ ላይ ግንዛቤ ከመፍጠሩ ባሻገር አትሌቶችን ለማብቃት እንደሚያግዝ ነው አትሌት ቀነኒሳ በቀለ የተናገረው። ዛሬ የተደረገው ውድድር በተለይ ፋይዳ ለኢትዮጵያ በሚል በመዘጋጀቱ ለአትሌቶቹ ከፍተኛ ጥቅም አለው። በዚህም ደግሞ ለብዙ አትሌቶች ተስፋቸውን የሚያዩበት ይሆናል ብዬ ገምታለሁ። ይህንን ውድድርም ያው በማዘጋጀታቸው እኔ እንደ አንድ አትሌት ሊያመሰግናቸው እወዳለሁ። ቆንጆ ውድድር ነው፣ ብዙ ሰው ነው የተሳተፈበት እና እንደዚህ አይነት ውድድሮች በየጊዜው በተለያየ ቦታ ላይ ቢደረግ ትልቅ ጥቅም አለው። በፋይዳ የኢትዮጵያ ሩጫ የከተማዋ ነዋሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም አትሌቶች ተገኝተዋል። ውድድሩ ላሸነፉ አትሌቶችም ሽልማት ተበርክቶላቸዋል። በባቱ ከተማ እየለማ የሚገኘው የኮሪደር ልማት ለከተማ ተጨማሪ ውበት ከማላበት በተጨማሪ ለቱሪዝም እድገት ፋይዳ እየጎላ መሆኑን የባቱ ከተማ ነዋሪዎች ገለጹ። የኮሪደር ልማቱ በኅብረተሰቡ ተሳትፎ እየተገነባ በመሆኑ ግንባታው እየተፈጠነ መሆኑ የከተማ አስተዳደር አስታውቋል። የባቱ ከተማ ከተፈጥሮ ሀብት እስከ ጥንታዊ ቅርስ የያዙ ገዳማት ያሉባት ከተማ ናት። እነዚህን ሀብቶች የቱሪዝም መዳረሻ ለማድረግ ከተማዋ በኮሪደር እየለማይ ትገኛለች። በከተማዋ እየለማ የሚገኘው የኮሪደር ልማት የደንበልን ሐይቅና ደሴቶቿን ለመጎብኘት የሚመጡ ቱሪስቶች ለማረፊያ እንዲመች ተደርጎ እየተሰራ ነው። ለከተማ ውበትን የጀመረው ሐይቅ ዳር ለሰርግም፣ ለአንዳንድ ነገሮችም በአሁን ሰዓት ያው የቱሪስቱ መጀመሪያም ይኖራል አሁን ደግሞ ከኮሪደሩ ጋራ ተያይዞ ይበልጡን እየመጡ ነው ያለው። በፊት የነበረው ባቱ ከተማ እንደምታዩ እነዚህ ምንጣፎች አልነበሩ። አሁን ሀሳቡ ከመጣ በኋላ የተለያዩ ቴራዞኖች፣ እና እነዚህ ደኖች፣ አንዳንድ የሚታዩ እነዚህ ለመዝናናት የሚያመቹ እጽዋቶች ተተክለዋል። አይቁን ካያችሁት በጣም በሚያምር ሁኔታ ተሰርተዋል። ቱሪስቶችም በጣም ይመጣሉ በብዛትና ደሴቶችም ስላሉ እንዳጋጣሚ እዛም ለመጎብኘት ያለውም የኮሪደር ልማቱ እንደምታየው ምቹ ነው። በፊት አስፋልቱ ላይ ነበር ተሻምተን የምንሄደው ከመኪኖች ጋር። አሁን ግን የሳይክል ቦታ መምጣቱ ትልቅ ስኬት ነው። ይሄ ከዚህ አንግል ስትመለከቹ ትልቅ ነገር ነው። የአደጋውን ቀንሶታል። በከተማዋ እየተገነባ የሚገኘው የኮሪደር ልማቱ ሰፋፊ የአረንጓዴ ስፍራዎችን የያዘ ለእግረኛ ብስክሌትና ሌሎችንም መንገዶችን ያካተተ ነው። እየተገነባ የሚገኘው ደግሞ በኅብረተሰቡ ተሳትፎ ነው። አብዛኛው የከተማ ነዋሪ ነው እየሰራ ያለው። በጣም ትልቅ ለውጥ ነው። ከተማ መነቃቃት አንዳንድ የንግድ ቤቶች መጀመሪያ የነበሩት ተነጋግቶ እንዲሁም ደግሞ ሰው የዕለት ገቢው ደግሞ የጨመረበት ነው ከውበቱ ጋር ተያይዞ ማለት ነው። የደንበል ሐይቅ ደግሞ ዳርቻዎች ለመልማታቸው እንደዚህ ደግሞ የእግር መሄጃ የብስክሌት መሄጃና የተለያዩ የምግብ ቤቶች ለመሰራታቸው ደግሞ የባቱ ከተማ አስተዳደር የተለያዩ ግንባታዎችን ገንብቶ ውብና ምቹ ለቱሪስቶች እንዲሆን ያስቻለበት ነው። ይሄ ፕሮጀክት ከተሰራ በኋላ አይተን የማናውቀው እንግዳ ነው የመጣለ አይተን የማናውቀው ቱሪስት አካባቢውን ለማያት እዚህ ለመስናናት አሳም ለመመገብ ከተለያየ ራቅ ካለ ቦታም ሲመጡ መንፈሳዊ ጉዞ አለ፣ ቱሪስቶች አለ፣ የግሩፕ ጉዞ አለ። እነሱ እኛ ጋር አሳ አገልግሎት ያገኛሉ። ለከተማዋ ተጨማሪ ውበትን ለማላበስና የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን የገለጹት የባቱ ከተማ ከንቲባ አህመድ ዲን እስማኤል እየተገነባ የሚገኘው ኮሪደር በሁለት መልክ ነው ብለዋል። አንደኛው ኢነር ሲቲ ኮሪደር፣ ሁለተኛ ደግሞ ሌክሳይድ ፕሮጀክት ኮሪደር ብለን ያዝ ነው። ሌክሳይድ ፕሮጀክቱ ያ ሐይቁ ያልተያዘም ነበር። ቆሻሻ ዝም ብሎ ቆሻሻ የምገባበት ቆሻሻ የምደፋበት አካባቢ ነበር። ያለንም በጀት አማጥን ሰብስበን እዚያ ላይ ያን የመሰለ ፕሮጀክት መስራት ችለናል። ሁለተኛ ላይ ደግሞ ከተማ መሀል የሚሰራው ኮሪደር አራት ትላልቅ አደባባዮች አሉ። ፓርኪንግ አለ፣ ግሪነሪ አለ፣ አስፋልት ዳር አለ። ይህ አስፋልት ዳር እንደ እቅድ የያዝ ነው 13 ኪሎ ሜትር ነው፣ ግን ከዛ በላይ ነው እየሰራ ያለ ነው። የከተማው ማህበረሰብ ልማቱን በትብብር እየሰራ በመሆኑ ግንባታው እንዲፋጠን ማስቻሉን ከንቲባው ተናግረዋል። ሁሉም የከተማ ነዋሪዎች፣ ሁሉም ነጋዴዎች ግቢውን፣ ቤቱን ማስዋብ አለበት ማሳመር አለበት፣ ሻዶላይት ማድረግ አለበት ማሳመር አለበት። እሱ አንድ ፓርት ነው። በባቱ ከተማ በአራት ፌዝ እየተገነባ የሚገኘው የኮሪደር ልማት የመጀመሪያው ፌዝ በሁለት ወር ውስጥ የሚጠናቀቅ ሲሆን ልማቱ ከተማዋ ባላት የቱሪዝም ሀብት ላይ ተጨማሪ የገጽታ ውበትን በማላበስ የቱሪዝም ገቢዋን የሚያሳድግላት ነው። በቅርብ ዓመታት የተጀመሩ የግብርና ኢኒሽቲቭ ስራዎች በሐረሪ ክልል የአርሶ አደርን ህይወት እንዲሻሻል እያደረገ መሆኑን ተገለጸ። በክልሉ በመስኖ እርሻ ርሻ በአመት ሶስት ጊዜ ማምረት መጀመራቸው የወረዳ ነዋሪዎች ተናግሯል። የሐረሪ ክልል ካሉ ዘጠኝ ወረዳዎች ሶስቱ የገጠር ወረዳዎች ሲሆኑ 12 ሺ ሄክታር የሚጠጋ መሬትም የሚታረሳለሁ። በእነዚህ ወረዳዎች በአመት አንድ ጊዜ በቆሎና ማሽን ላይ መረተባቸው የነበሩ ቢሆንም አሁን ላይ የበጋ መስኖ ተግባራዊ በማድረግ አርሶ አደሩ ከሴፍቲነት ተረጅነት ለማላቀቅ የተጀመሩ የግብርና ኢኒሽቲቮች ውጤት እያመጡ ነው። አርሶ አደር ከድር አልዋንና አብዲ በከር በክልሉ የረር ወረዳ ዶዶታ ቀበሌ ነዋሪ ናቸው። የከርሰ ምድር ውሃን በማውጣት የተለያዩ መስኖ ስራዎችንም እየሰሩ ነው። የበጋ መስኖ ከጀመሩ በኋላም በአመት ሶስቴ የተለያዩ አትክልቶችን እያመረቱ ለገበያም እያቀረቡ መሆኑንም ይናገራሉ። አንጋ ጀልሲኔ ገልን ኦምሽሞ በቆሎ ጋተቲ መስኖ ከመጀመሩ በፊት በአመት አንዴ በቆሎ ነበር የምናመርትበት ለአመት አንዴ ሃያ ኩንታል ብቻም ነበር የምናገኘው። በበጋ እንዲሁ ነበር መሬቱ የሚቆየው፣ ምንም አንሠራበትም ነበር። የቤት እንስሳዎቻችን መዋያም ነበር። አሁን ግን በብዙ መንገድ ገንዘብ እያገኘንበት ነው። በቆሎው ሲነሳ ሽንኩርትና ቲማቲም እናመርታለን። የግብርና ባለሙያዎች ስልጠና ሰጥተውን፣ ሌላ ቦታም ልምድ ወስደን ነው ወደዚህ ስራ ይገባ ነው። ከቀበሌ እስከ ክልል ያሉ አመራሮች ያግዙናል። ሦስቴ እያመረትን ነው። አምርተን መጀመሪያ አካባቢ ገበያ ተቸግረን ነበር። አሁን ግን ሐረር ከተማ ላይ ስላሴ በሚባል ቦታ ተመቻችቶልን እየሸጥን ነው። ሌላኛው አርሶ አደር ኢድሪስ ሙሜ በክልሉ ሶፊ ወረዳ ቡርቃ ቀበሌ ነዋሪ ሲሆን መንግስት ባቀረበለት ሶላር የከርሰ ምድር ውሃን በማውጣት በበጋ መስኖ ሽንኩርት እያመረተም ይገኛል። በግምት 300 ወይም 250 ኩንታል ምርት እንጠብቃለን። ይህ ለሁለተኛ ጊዜ ነው። ከዚህ በፊት ውሃ የምናወጣው በኤሌክትሪክ ነበር። እሱ ደግሞ ስለሚቆራረጥ በስራችን ላይ ጫና ነበረው። መንግስት ልፋታችንን በመረዳት ሶላር አምጥቶልን አሁን ይኸው የምታዩት በሶላር የሰራ ነውን ነው። በጣም ነው የምናመሰግነው። በበጋ መስኖ ስራ 4600 በላይ ሄክታር በማልማት ገበያ የማረጋጋት የኑሮ ውድነትንም ለመቅረፍ የተሰራ መሆኑን የሃረሪ ክልል ግብርና ቢሮ ምክትል ኃላፊ ነስረዲን አመድም ተናግረዋል። በዚህ ላይ 120 በላይ የሚሆኑ አርሶ አደሮች በዚህ ስራ ላይ እየተሰማሩ ሲሆን በአሁኑ ሰዓት ደግሞ ምርቱ እየደረሰና ለገበያ የማቅረብ ሁኔታው ተጀምሯል። ለምሳሌ ባለፉ ሁለት ወር በፊት የነበረው አንድ ኪሎ ግራም ሽንኩርት ወደ 120 የነበረው በአሁኑ ሰዓት 30 ብር ገብቷል። ሌሎቹም በዛ ልክ የቲማቲም 80 የነበረው በአሁኑ ሰዓት 40 እየተሸጠ ያለው በዛ ልክ ሁሉንም ባላንስ ሆኖ ከሌሎች ክልል ጋር ስታ አሁን ያለችን መሬት ሁለት ሶስት እያመረትንበት ከገተማን የማረጋገጥ ስራ በዛ ልቅ ደግሞ የእንቁላልም በዛ ልቅ የሌማ ትሩፋትም በወረዳው ያለውን አርሶ አደር ከተረጅነት ለማላቀቅ በትኩረት እየተሰራ የሚገኛልም ብለዋል። ለረጅም ጊዜ በዚህ በጠባቂነት ስሜት ማለት ነው አርሶ አደሩ የሚጠበቅ የነበረው የዝናብ ውሃና የሴፍቲ ኔት ላይ ነው። ግን ያንን ለመለወጥ ከተረጅነት ወደ ምርት አመነት የሚለውን ስራዎችን በስፋት ከገባን በኋላ ያለው የአመለካከት የአስተሳሰብ የተግባር አንድነት ከአመራሩ ጋራ በማድረግ በአሁኑ ሰዓት ስምመቶ በላ ሆኑ አርሶአደሮችን ከዚህ ከሴፍቲነት የማውጣትና በቀጣይ 2018 ላይ ደግሞ ሙሉ በሙሉ ወረዳውን ከተረጂነት ነጻ የማድረግ ስራዎች እየሰራን ያለበት ሁኔታዎች አሉ። በክልሉ በግብርና ኢኒሽቲቭ የተሰሩ ስራዎችም የዜጎችን ኑሮ ከማሻሻል ባለፈ አስተሳሰብን የቀየሩ ተግባራት እንደሆኑም በወረዳው ጉብኝት ያደረገውት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋውን ጎበዛይም ተናግረዋል። ራስን ወደ መቻል ብሎም ምርታማ ወደ መሆንና ሀብት ወደ መፍጠር የተሸጋገሩበት ደረጃ ላይ ደርሰዋል። በዚህ ከዚህ የምንረዳው ነገር እንግዲህ ባለፉት ሶስት አመታት እዚህ በመሬት ላይ የተለየ ነገር አልመጣም። ውሃው እዚህ ከርሰ ምድር ውስጥ ነበረ፣ መሬቱ እዚሁ አለ፣ ህዝቡ አለ፣ ጉልበቱ አለ፣ ሁሉም ነገር እዚሁ ነው የነበረው። ነገር ግን ማቀናጀት ባለመቻሉ እና ወደ ስራ ባለመገባቱ ምክንያት በተረጅነት ቆይተዋል። አሁን ግን በአመራር ቁርጠኝነትና በመንግስት ኢኒሼቲቭዎች ከተረጅነት ወደ ምርታማነት ባጭር ጊዜ መሸጋገር በሚለው የመንግስት ኢኒሼቲቭ የወረዳው የዞኑ የክልሉ አመራሮች በወሰዱት ቁርጠኛ እርምጃ በአጭር ጊዜ ከድህነት እየወጡ ከተረጅነት እየወጡ ይገኛሉ። በክልሉ በበልግ ግብርና በሶስት ወር የሚደርስ ማሽላ ተሞክሮ ውጤታማ በመሆኑም በቀጣይ በክልሉ ባሉ 1ሺ200 አባወራዎች ላይ የማስፋት ስራ ለመስራት ዝግጅት መደረጉም ተገልጿል።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 ያስፈልገናል እና በዩሮፍ ኮሚኒቲ ውስጥ አንደኛው ዓላማ ዩኒቲ ማምጣት ነው፣ በህዝቦች መካከል ዩኒቲ እንዲመጣ ማድረግ። ሁለተኛው ኮንትሪቢት የሚል ነው። ኮንትሪቢት እያንዳንዱ ሰው እያንዳንዱ ፋሚሊ እያንዳንዱ ማህበረሰብ ልዩ ጸጋ፣ ልዩ ችሎታ፣ ልዩ አቅም አለው። ሶስተኛውና የመጨረሻው ግሮዝ የሚል ነው፣ በጋራ ማደግ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 የስራዎቻችን ማዕከል እንዲሆኑ ተደርጓል። በዚህም በአቡዳቢ ከኢትዮጵያ የመጡ የቢዝነስ ካምፓኒዎችና በዩናይትድ አረብ ኤምሬትስ ያሉ ካምፓኒዎች፣ ትላልቅ ካምፓኒዎች እንዲገናኙ የተደረገበት ልምድ እንዲለዋወጡ ቢቱቢ አይነት ዲስካሽኖች እንዲደረጉ የተደረገበት ከዛም አልፎ ደግሞ ኢትዮጵያውያን ደግሞ እዚህ የሚሰሩ እዛ የሚሰሩ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 ኮሚኒቲያችን በአንደራሴነት ጉዞን ያየንበት ቀጣይ ጉዞችን እንዴት የተሻለ ማድረግ እንደምንችል የተለያዩ ገንቢ ግብዓቶች ያገኝንበት እና ለጋራ ሴቶቻችን፣ የቤተሰብ ባህል፣ ማህበረሰብ ቁርጠኝታ ያሳይንበት ጊዜ መሆኑ የዛሬዋ ቀን አመልካች ናት።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 በአንድ ሳምንት በቆየው የኢትዮጵያን ሳምንት በዓል በአቡዳቢ የሚኖሩ ኢትዮጵያን በአንድነትና በወንድማማችነት ስሜት የተሳተፉበት ስኬታማ ዝግጅት መሆኑን ተገልጿል። ገና ባበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።